የጠበቀ ከሞት አመለጠ። እግዚአብሔርን የጠበቀ ከሞት አመለጠ። እግዚአብሔርን የጠበቀ ከኪሳራ አመለጠ። እግዚአብሔርን የጠበቀ በዚህ ዘመን ከሚመጣ ከሰይጣን ሲስተም አመለጠ። ያውላችሁ ወገኖች፣ አንዳንድ ጊዜ እኛ ያለንበት ሁኔታ እጅግ አስፈሪና አሰጊ ሊሆን ይችላል። ከዛ የተነሳ ልንፈራ ልንጨነቅ እንችላለን። ግን ጌታን የሚጠብቅ ሰው በሞት መንደር ላይ አይጫወትም። ለዚህ ነው እኮ ንጉሱ ዳዊት ምን አለው ሲናገር፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ። እግዚአብሔር ቃል ያዛችሁት ትንቢተ ዳንኤል ምዕራፍ 6 ቁጥር 21 ላይ ያለው ቃል አንብባችሁ። ዳንኤልንም ንጉስ ንጉስ ሆይ ሺህ ዓመት ንገስ። በፊቲ ቅንነት ተገኝቶብኛልና፣ ባንተ ፊት ደግሞ ንጉስ ሆይ ንጉሥ ሆይ አልበደልሁም፣ አምላክ መልአክትን ልኮ የአንበሳውን አፍ ዘጋ፣ ነርሱንም አልጎዱኝም። የዛም ጊዜ ንጉሥም እጅግ ደስ አለው፣ ዳንኤልም ከጉድጓድ ይወጣ ዘንድ አዘዘ። ሀሌሉያ! ዳንኤልም ከጉድጓድ ወጣ። ዳንኤል ከምን ከጉድጓድ ወጣ። እኔ በጣም ደስ ያለኝ ነገር ልንገራችሁ። ይህን ቃል ሳነብ እጅግ ደስ ያለኝ 21621 ትንብርቴ ዳንኤል 6 21 ላይ ዳንኤል ለንጉሡ የመለሰው ምላሽ ነው። 21 ላይ እንደዚህ ይላል። ዳንኤልን ለንጉሡ ንጉሥ ሆይ፣ ሺህ ዓመት ንገሥ። በፊት ቅንነት ተገኝቶብኛልና በአንተ ፊት ደግሞ፣ ንጉሥንም አልበደልዩም አምላከ መላእክትን ልኮ የአንበሳው አፍ ዘጋ፣ እነርሱንም አልጎዱኝም። አሜን። በዛም ጊዜ ንጉሥንም እጅግ ደስ አለው። ዳንኤልም ከጉድጓድ ይወጣ ዘንድ አዘዘው። ዳንኤልም ከጉድጓድ ወጣ ይላ ወጣ ይላል። ስለዚህ ነው እንደዚህ በሚል ሐሳብ ላገለግላችሁት አንተን የጠበቀ ከሞት አመለጠ። እግዚአብሔርን የጠበቀ ከሞት አመለጠ። እግዚአብሔርን የጠበቀ ከኪሳራ አመለጠ። እግዚአብሔርን የጠበቀ በዚህ ዘመን ከሚመጣ ከሴጥያን ሲስተም አመለጠ። እግዚአብሔር የሚጠብቅ ከሚመጣው ከሚያሳድድ ከክፉ ነገር ያመልጠሃል። ጠብቀው ማይ ጂሰስ ክራይስት ጠብቂው። ክርስቶስን ጠብቁ፣ ክርስቶስን ጠብቁ። ክርስቶስን ጌታን የጠበቀ ሰው ያውላችሁ ወገኖች። አንዳንድ ጊዜ እኛ ያለንበት ሁኔታ እጅግ አስፈሪና አሰጊ ሊሆን ይችላል። ከዛ የተነሳ ልንፈራ ልንጨነቅ እንችላለን። ግን ጌታን የሚጠብቅ ሰው በሞት መንደር ላይ አይጫወትም። ለዚህ ነው እኮ ለካ ይሄ ዘማሪው ይሄ ንጉሡ ይሄ ልዕል የሆነ ዳዊት ምን አለው ስናገር፣ በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህ። አሃ የእግዚአብሔር ጥበቃው የተጠበቀ ነው ማለት ነው። የእግዚአብሔር ጥበቃው እጅግ ፓውር ያለ ጥበቃ ነው። ለዚህ ነው እኔ እንደዚህ ያልኩት፣ አንተን የጠበቀ ከሞት አመለጠ። አንተን የጠበቀ ከውድቀት አመለጠ አንተን የጠበቀ ከክሳራ አመለጠ አንተን የጠበቀ ከውልደት አመለጠ አንተን የጠበቀ ከሚሄድበት በዘመኑ ከሚገኝበት ከሞት ከክሳራ ከጭንገፋ አመለጠ ማምለጥ ይሆንላችኋል ማይ ጂሱስ በቃ እንግዲህ ታውቁታላችሁ ዳንኤል የት አገር እንዳለ በባቢሎን ሀገር እንዳለ እንደ ባለ መፍትሄ አሁን ነብዩ እዚህ እንደፈለገው ይላወራ ይችላል ዳንኤል ባለበት ሀገር ላይ እንደፈለገው ማውራት የምችልበት አቅምም የለም፣ ማንም ነገር የለም። ግን የገረመኝ እና አንድ በጣም የደነቀኝ ነገር ምንድነው? ዳንኤል ባለበት ቦታ ላይ ሁሌ እግዚአብሔርን ይጠብቃል። ዳጆች እግዚአብሔር መጠበቅ ለአንዳንድ ሰዎች ውርደት መስሎ ሊታቸው ይችላል። እግዚአብሔርን እየጠበቅ ነኒ እናገትቶ ደረጃበት ዝቅ በዝቅ ይዶሾ እሶይ ሰይኖ በለ ቅልጭ ይዴ መተነተን ታይስ እግዚአብሔርን መጠበቅ ወዳጆች ውርደት አይደለም። ከሞት ያስመልጠሃል፣ ከስጋት ያስመልጠሃል፣ ከሲኦል ያስመልጠሃል። አሜን። እዩት፣ ይህ ታሪክ በዳሪዮስ ዘመን የተደረገ ነው። ዳንኤልንም ከመኳንንቶች መካከል በጣም ታማኝና ውስጡ ቅን ነበረ። ዳሪዮስን በመንግስታት ስርዓት ላይ ዳሪዮስንም በመንግስታት ሥርዓት ላይ ያዘጋጀው ሹመት ነበረው። በዚህ ሹመት መካከል በመቶ ሃያ መሳፍንቶችን ላይ ዳንኤልም አለቃ አረገ ወይም አስተዳደር አረገ። ይኸውላችሁት የሚገርም ነገር ነው። ዳንኤል በንጉሱ ዘንድ ተቀባይነት አገኘ። ስለዚህ በመቶ ሃያ ስርዓት አለው። ንጉሥ መመረጥ ስርዓት አለው። አሁን በዚህ ዓመት ላይ እርግጠኛ ነኝ ትንቢት ነው እንዳትሉኝ፣ ትንቢትም አይደለም። በዚህ ዓመት ላይ ምርጫ አለ። የኢትዮጵያ ምርጫ ይኖራል ብዬ አስባለሁ። በዚህ ዓመት ውስጥ እንጃ እና ሊኖር ይችላል እና ያው ከአምስት አምስት ዓመት በኋላ ነው ኢትዮጵያ ምርጫ አይደል? እንደዛ ሊኖር ይችላል የሚለው ግምት አለኝ፣ ሐሳብ አለኝ። እና የሚገርም ዳሪዮስ የሚል ንጉሥ በመንግስቱ ላይ ሥርዓት አለ። ሥርዓትን ያዘጋጃል። የሚያዘጋጀው አጠቃላይ ግዛትን መምራት የሚያስፈልጉት መሪ እያንዳንድ ቦታ ላይ የሚመራ መቶ ሀያ መሳፊንት ያስፈልጋል። በመቶ ሀያ መሳፊንቶች መካከል ደግሞ ገዢ ወይ አለቃ ያስፈልጋል። ዳንኤል በመቶ ሀያ መሳፊንቶች ላይ ምንድን ነው የሚለው? ቃሉ አለቃ ነው ገዢ ነው አስተዳደር ነው ይላል። ይህ ተስፋ ሆኖ እንዳይቀጥል መኳንንቶች በዳንኤል ላይ ቀኑበት። ይህ ገዥነት ወይ ይህ አለቃነት እንዳይቀጥል በዳንኤል ላይ የሚገርም ነገር ይህ ተስፋ በዳንኤል ህይወት ላይ እንዳይቀጥል ሞካንንቶች በቀናት ተነሱ። በዳንኤል ላይ ከዚህ በኋላ አይቀጥልም ብሎ ከዚህ በኋላ አይሄድም ብሎ ከዚህ በኋላ ነገሩ አይሳካም ብሎ በምን ተነሱ ይላል፣ በቀናት ተነሱ። በአገር ሁሉ ላይ የንጉስ ትዛዝ ለቀን የሚሆን ማንም እና ለንጉሱ የቆመበት ለወዝቁ ምስርግ ውጪ ማምለክ አይቻልም የሚል ሕግ አወጡ። ወዳጄ እግዚአብሔርን የሚጠብቅ ሰው ከሞት ያመልጣል እንጂ በሞት አይሞትም። ሃሌሉያ! እግዚአብሔርን የሚጠብቅ ሰው ከሞት ያመልጣል፣ ከስራት ያመልጣል፣ ከሚያስጨንቅ ያመልጣል። ያውል የሆነ ነገር ሽባ ወጥሮ ያያናፈ ጦሳ ጎኛ ሳይዋንስ ያመልጣል እንጂ አይታሰርም። አሁን አጠቃላይ መኳንንቶች ምኑን አመጡት ይላል፣ ትዕዛዝ አመጡት። ለምን ቀን ለስንት ቀን ለሰላሳ ቀን ማንም ሰው ለማን እንዲሰግድ? ለወርቁ ምስል እንዲሰግድ ምለው ዳንኤል ግን እንደቀደመው በቀኑ ሶስት ጊዜ በሮችን ወደ ኢየሩሳሌም ከፍቶ መጸለይና ማምለኩን ቀጠለ። ነገር ግን እግዚአብሔር አምላክ መልአክቱን ልኮ አንበሶችን አፍንም ዘጋ። ዳንኤልንም በቅንነት በታማኝነት በእግዚአብሔር ፊት መቀጠል ጀመረ ስጋት ውስጥ አይደለም ንጉሡ ተደነቀ ደስ አለው ይሄ ቃል አጠቃላይ በዳንኤል ውስጥ ያለው በዚህ ምዕራፍ ውስጥ ቁጥሮች ውስጥ ያለው ነገር ምንድነው ሲባል አንዱ ያመልካል አንዱ ይቀናል አንዱ ይጸልያል አንዱ ይቀናል አንዱ ይመረጣል አንዱ ይቀናል እኔ እግዚአብሔር እንደዚህ አለኝ በአንተ ላይ የብልጫ ምርጫ ወይ የብልጫ ቅባት ወይ የብልጫ መጎስ ሲያመጣ ማንም አይስማማም፣ ይቀናሉ። ይኸውልህ ከዳንኤል ጋር አብሮ የሚማረኩትም ይቀናሉ። የዛ አገር ሰው ገዜውም ይነቃሉ። ምክንያቱም ዳንኤል እግዚአብሔርን ሲመርጥ በሕይወቱ ላይ አንድ ነገር ነው ያመረጠው። እሱ ምንድን ነው ካለ እሱን የጠበቀ ሰው ከሞት እንደሚያመልጥ ከሥቃይ እንደሚያመልጥ ከሚዘጋጀው ከወጥመዱ እንደሚያመልጥ እግዚአብሔር እንደዚያ አለኝ። ታመልጠሃለ

ግን የገረመኝ የስጋ ሞት፣ መንፈሳዊ ሞትም፣ እግዚአብሔር እየጠበቀ ሰው ከሞት ምን ሆነ ይላል? አመለጠ። በሞት ስጋት ውስጥ አይደለም ወዳጄ። ድንገት ለተደብይ አንተ በሞት ስጋት ውስጥ አይደለም። እሺ። ታው ታው አንተ ፈርታል። ነቢዩ በሞት ስጋ ውስጥ አይደለም። ስጋት የለኝም እኔ። ከሞት አመለጥኩኝ። አሜን አምላክ አምላክ ያለው ከሞት አመለጠ። ትዝላችኋል ትዝላችኋል። አድ በጣም ታነበው የሚያስቃላለ የሚያስቅ ሰራዊት ሆኖ ሉስ ሆኖ ገዢ ሆኖ የሚያስፈራ ሰራዊት ተከተለ የምለው አንድ ጦር ይዘዋል። በመቀጠል ደግሞ ምን ላይ ተቀምጠዋል? የሚያዋጋ ፈረስ ላይ ተቀምጧል። ፈረሱ ምንድ ነው? አዋጊ ነው። ጦር በእጃቸው ይዟል። ጋሻ ይዟል። ሰይፍ ይዘዋል። ሁሉም ነገር ይዟል። እስራኤል ይዝምሳ ነው። አንብቡትና ዘጣት አንብቡት። ቡቃያ ይላል። ቡቃያ ምንድነው? ሊጥ ነው። ሊጥ ሊጥ ሊጥ ሊጥ ሊጥ

እናንተ የጠበቃችሁ አምላክ ከሞት የሚያስመልጥ ነው። እናንተ የምታመልከው አምላክ ከሚደርስ ከጠላት ፍለጣ የሚያስመልጥ ነው። ሪሴ ምን ይላል? አንተን የጠበቀ ከሞት አመለጠ። አይ በህይወቴ ላይ ስጋት የለም። ወዳጄ እዩት። እኔ ይሄን ቃል ልንገራችሁ። እስራኤል በሙሉ ተሻገረ። ይሄ በደረቁ ተሻገረ ሲል የግብጽ ሰራዊት እንስሳ ተሰም ተሰመጡ። ግዲ ሄቪን ታኪዲ ያክ እስራኤልስ ማዶ ወቶ የማን ሬሳ ይላል? የጠላቶቻቸው የግብፅ የሰራዊት ሬሳቸው ይላል። ቤት ላይ ይላል በባህር ዳር ዳር ጫፍ ጫፍ ትላንት ያሰ አንተ ስማ፣ አንተ ታመልጣለ፣ ጠላት ይሞታል። አንቺ ታመልጪሃለሽ፣ ጠላቶቻችሁ ይሞታል። እናንተ ታመልጣላችሁ፣ እግዚአብሔር ጠላቶቻችሁን ያጠፋል። ይሄን ቃል ስለተረዳው ነው እንደዚህ ያልኩኝ። እግዚአብሔርን የጠበቀ ከሞት አመለጠ። እግዚአብሔርን የጠበቀ ከሲኦል አመለጠ። እግዚአብሔርን የጠበቀ ከሚያስፈራ ከጨለማ አመለጠ። በልልኝ አንደሴ አመለጥኩኝ በልባከ ዋዲያስ ሪካምፓኒያ ሉባስ ፕሬናናማ ነና የሽ ሲያድጋ የሽ ተባናኔ

አለቀችመሪዎ እዩት። በዚህ መጽሐፍ ውስጥ አንድ ሶስት ነጥቦች በጥልቀት እንመለከት። ምንድን ነው በሞት ማ በጥልቀት አንድ ሶስት ነገር እናየ አንደኛ በእምነቱ የታመነ በመከራም ጊዜ የሚያድን አዳኝ አለ። በእምነቱ ለታመነ በእምነትሽ ለታመነ በእምነቶቻችሁ ላይ የታመነ በክርስቶስ ላይ የታመነ በወንጌሉ ላይ የታመነ በቃሉ ላይ የታመነ በክርስቶስ ላይ የተደገፈ ክርስቶስ መደገፊያ መርኩዝ የሆነ ሰው አስቸጋሪ ፈተናም መከራም ውስጥም አዳኝም ያገኛሃል። ፓጭያ ኡኗ ባርቺያ የስያ ባጋርሳን ኦነ ደመስ አሺያ ዳኛ ደመስ ሀለሉያ። ትላሉ ትዝላችኋል። እግዚአብሔር ለአብርሃም የተናገር፣ አብርሃም እኔ ለአንተ ምንድን ነው? ጋሻ ማለት ማለት ነው። አብርሃም ይተኛል እግዚአብሔር ይከለከላል ማለት አብርሃም ይተኛል ማለት ነው። እግዚአብሔር ለአብርሃም ምንድን ነው? ስለዚህም አብርሃም ጋሻ እግዚአብሔር ከሰማይ ውረድ ውረድ፣ ለእኔ ጋሻ ስጠኝ አይልም። የአብርሃም ጋሻ ማን ነው? ማይ ጂሰስ፣ የአብርሃም ጋሻ ማን ነው? ኢመን። በዚህ ቃል ህይወታችሁ ላይ ትራንዚሽን ይሆናል። ኢመኑ፣ በዚህ ቃል ላይ እግዚአብሔር ነገሮቻችሁን ይቀይራል። አንደኛ በእምነቱ የታመነ በመከራም ጊዜ አዳኙን ያገኛል። የሚያስጨንቅ ሳይሆን ማንን በህይወትሽ ላይ አዳኛለ በሚበላ በአንበሳ መካከል አዳኛለ። በሚያሰቃይ ስቃይ በህይወት ላይ በሚያውጅ መካከል ማን አለ አዳኛለ። ለዚህ ነው ዳንኤል በህይወቱ አደጋ እንኳን የተለያየ ችግር ሲገጥም በእግዚአብሔር መታመን ጀመረ። ማን ስላለ አዳኝ። ምን ይላል አንተን የጠበቀ ከሞት አረፈ አመለጠ። ሁለተኛ ሁለተኛ ሁለተኛ እግዚአብሔርንም ታማኝ ሰውንም ያድናል። አረ በጌታ ዙዙም አንተ እግዚአብሔር ታማኝ ሰውንም ምን ያደርጋል? ያድናል። ምን አይነት ሰው ታማኝ ሰው እጅግ ለእግዚአብሔር እግዚአብሔርን ማምለክ ታማኝ የሆነ ሰው እግዚአብሔር ፊት ላይም ታማኝ የሆነ ሰው ምን ያደርጋል? ያድናል። ለዚህ ነው መልአኩን ልኮ የአንበሶችን አፍ ዘጋ የሚል ታማኝነትና እግዚአብሔር ማክበርንም ውጤት የሆነ ቃል ነው። እግዚአብሔር ታማኝ ሰውን ምን ያደርጋል? ያድናል። እዚህ ነው ቃል ይታደግማል። ያድንማል የምለው ሶስተኛ ሶስተኛ ፊትዩ፣ በመጨረሻ ላይ ይወጣል። ለማን ሰው እግዚአብሔር በታማኝ የጠበቀ እግዚአብሔር ከሞት የሚያድን ሰው ፊትዩ። አሜን። በዚህ ዓመት ላይ ለነቢዩ ፊትዩ ይወጣል። በዚህ ዓመት ላይ ለአንቺ ፊት ይወጣሻል። በዚህ ዓመት ላይ ለናንተ ፊትዩ ይወጣል። እግዚአብሔር በመጨረሻው ፊትን ያወጣል። እንደ በለኝ ፊቲ ይበልባከ ራሱ አማርኛው ሲያምር እንግሊዘኛው አማርኛው እንደሆነ በደንብ አላወኩም፣ ግን ሲያምር ራሱ ፊቲ። ዳንኤል የቀኑት የከሰሱት አንድ እንኳን ቤተሰቦችም ጭምር ሳይቀር በጉድጓድ ውስጥ ተጣሉ። ፊቲ ነው፣ ፊቲ ነው። ይሄ እግዚአብሔር በዚህ አመት ለአንዳንድ ሰዎች ፊቲ ይሰጣል። ያውልኝ ንጉስ የንጉስንም ትንሽ እረፍት የልቡን የሚያስደነግጥ ነገር የሆነበት ምንድነው? ንጉሱ ወደ ዳንኤል ሄደው በስል እረፍት ምን የሚያስፈልግ ሰው አለ? ፊት ይመስል ማልዶ ነው ሄደ ነው የሚለው ወደ ጉድጓዱ ወደ ተጣለበት። ትንቢት አለኝ። የጣሉት ወደ አንቺ ይመጣሉ እኔ እኔ አንዴ አንዴ አንዴ ብቻ ለዳሪዎስ አጨብጭቡ! አንዴ ለዳሪዎስ አንዴ ለዳሪዎስ ይሄ ለዳሪዎስ ዳሪዎስ ተቀበልልኝ፣ እባክህ ተቀበልልኝ። ከዚህ ዳሪዎስ ለዳሪዎስ ነው። እኔ የዳሪዎስ እምነት ነው የገረመኝ። የዳሪዎስ እምነት ነው የተጣለው የት ላይ ነው? አንበሶች ጉድጓድ። አንድ ጊዜ ተናግሬ አለው መሰለኝ ስለ እነዚህ አንበሶች። እነዚህ አንበሶች ጫካ የሚገኙ አይደለም፣ የንጉሥ ቅጥረኛ አንበሶች ነው አንበሶች ናቸው። ምክንያቱም ወንጀል ሲሰራ መንግሥት የሞት ፍርድ የሚፈርደው ወደ አንበሳው ጉድጓድ ነው። የሞት ፍርደኛ ነው። እነሱ ውጪ ወጥቶ ሌላ ከጫካ አድኖ መብላት አይቻልም ለነሱ። እነሱ ሁልጊዜ ማን ይጠብቃሉ? የንጉሥ ፍርደኛ የሆኑትን ይጠብቃል። የንጉሥ ፍርደኛ ሲሄድ ነው እነዚህ አንበሶች ምግብ የሚያገኙት። አሁን ዳንኤል የማን ፍርደኛ ሆኖ ነው የሄደው? የንጉስ ፍርደኛ ሆኖ ነው። የሚገርም ነገር ከዚህ በፊትም ከዳሪዮስም በፊትም ከዳሪዮስ ኋላ በዘመኑ በአንበሳው ጉድጓ ላይ ተጥሎ የተረፈ አንድም ሰው የለም። ግን ዳሪዮስ እንዴት አምኖ ዳንኤል አልተበላም ብሎ ነው የሚሄደው? ሃሌሉያ። ሪስኩ እኮ ይሄ ከዳሪዮስ ወስጃለሁ። እናንተን ለዳሪዮስ አትናገሩ። እኔ እኔ ሪስክ ከዳሪዮስ ነው ወሰድኩ። እናንተ ለዳሪዮስ አትናገሩ። ምክንያቱም ምንድነው

ቅናት ስለሚፈልጉ እግዚአብሔር ፊት ላይ ለምትኖሩ ሰዎች ያውል ቅናት አይኖሪ ቅንነት ይኖር። ዳንኤል በፊት ምን ተገኘኛል? ቅንነት ካለ በኋላ እንደው ታች ለምን ይላል አንድም ነገር አልበደልኩም? ስንት አንድም ነገር አልበደልኩም ካለ በኋላ መዳን ያለም ከሞት የሚያስመልጥ አንበሳው አፍ ምን አድርጎታል? ዘጋ እኔ ያ

ብዬ እንጂ ብዘምር ብዘምር ባወላኝ ስላደረግቁትምር ስላሸጋገርክኝ፣ ወይ ያሁንል ዳንኤል ከሞት አመለጠም። እግዚአብሔር ከሞት ያስመልጥሻል። እግዚአብሔር ከሞት ያስመልጣችኋል። እጆቻችሁ አንዴት ከፍ አርጉት፣ ከፍ አርጉት እጆቻችሁን እግዚአብሔር ከሞት ያስመልጣል። ድያስ ማንን የጠበቀ ሰው አንተን የጠበቀ ሰው ከሞት አመለጠ።